ተማሪዎች እንግዲህ እንደገቡ እንደተመዘገቡ እንደዚህ ነው የሚጀምሩት። መምህር እያሳያቸው መጀመሪያ አሻንጉሊት ላይ ነው ስራው የሚጀመረው። እንግዲህ ይህን እና ተማሪዎች ደግሞ ሲጀምሩ፣ ወረቀት ላይ በደንብ ሲጀምሩ መምህሯ ስታሳያቸው ትቆያለች። ልክ ይህንን ከተለማመዱ በኋላ ልክ እንደዚህ ደግሞ ወደ ሰው ይመጣሉ ማለት ነው ወደ ሰው ይመጣሉ ማለት ነው። የወንዶች ፀጉር ደግሞ ልክ በዚህ ልክ ነው ለመመዱ የሚለማመዱ እነሱንም፣ ልክ እንደዚሁ መምህር እያሳያቸው ነው። ስራ የሚሰራው የሴቶች ስፔሻል ክላስ እንግዲህ የጥፍር ስራ ነው አሁን እየሰሩ የእግር ስራ የጥፍር ስራ ማለት የግር ስራ ነው እየሰሩ ያሉ አሁን። እቺ ሰላም ጤና ይስጥልኝ። በደርሲ አምዳ በተውች እንዴት ናቸው? ዛሬ የምንገኘው እንገኘው ቢንያም የወንዶች እና የሴቶች የውበት ሙያ ማሰልጠኛ ተቋም ነው። ተቋሙ ምን ምን አገልግሎት እንዳለው እንዲሁም ክፍያውን አጠቃላይ ስለተቋሙ ተቋሙ እየጠየቅን ቆይታ እናደርጋለን። ቪዲዮን ላይክ እና ሰብስክራይብ በማድረግ አብራችሁን ቆይታ ሰላም እንዴት ነሽ? ሰላም እንዴት ነሽ? አናነሽ ሰላም አለን አለን እንግዲህ ገና እየገባሁኝ እያየሁ ነበር ተቋማችሁን። በጣም ሰፊ ነው። በጣም ብዙ ተማሪዎች አሉ። እስኪ ስለተቋሙ ምንድን ምንድነው? ቢኒያም የወንዶች ነው ቢኒያሚ ወንዶች እና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋም ከተቋቋመ ሶስት ዓመት ሆኖታል። በዚህ ሶስት ዓመት ጊዜ ውስጥ ግን በርካታ ልጆችን የስራ ባለቤት ያደረገ ነው። ከሀገር ውስጥ እስከ ሀገር ውጭ ድረስ ሀገራችንን በዶላር ተጠቃሚ፣ እያንዳንዱን ወጣት ተጠቃሚ ያደረገ የወጣቶች አለኝታ የሆነ ተቋም ነው ተቋም እንዳየሹ በጣም ብዙ ተማሪ ነው ያለው፣ በጣም ብዙ የሚሰራ ሰው በደንብ ያለበት ተቋም ነው። ዋናውና ትልቁ ነገር ደግሞ የሚሰራ ሰው መኖሩ ነው። እያንዳንዱ ተማሪ ከተለያዩ ቦታዎች መጥቶ ሰው ሳይሰራ አይሄድም። በቀን አንድ ሰው ሰራ ማለት፣ በቀን ሁለት ሰው ሰራ ማለት ደግሞ የስልጠና ጊዜውን አጭር ለማድረግ በቃ ቶሎ ልምዳ አግኝቶ ወደ እያሰበው ስራ። አሁን እኛ ጋር እነዚህ የምታያቸው ልጆች በሙሉ የመጡበት አላማ ይለያያል። አንዳንዶች እዚህኛ ጋር ተምረው ቀጥታ ተቀጥረው ራሳቸውን ሰርቫይቭ ለማድረግ ነው። አንዳንዶች ደግሞ ተምረው እኛ ጋር ቀጥታ ራሳቸውን እንዲከፍቱ ነው። አንዳንዶች ደግሞ እዚህ ተምረው በራሳቸው ፕሮሰስ ውጭ አሜሪካ ሊሆን ቻ የትኛው አውሮፓ ሀገር ፕሮሰስ የሚጀምርላቸው ዘመድ ካለ እኛ አስተምረናቸው፣ ሲ ኦ ሲ ሰጠናቸው፣ አርቲ ሰርተክ ሰጠናቸው፣ አይዲ ካርድ ሰጥተናቸው፣ ያንን በመጣላቸው ቪዛ ልክ በጸጉር ሙያ ከመጣላቸው ያንን ፕሮሰስ እንድናስጨርስላቸው የሚማሩ ልጆች አሉ። አንዳንዶች ደግሞ እኛ ራሳችን ፕሮሰስ ጀምረንላቸው አረብ ሀገር እንደልልካቸው የሚፈልጉ ልጆች አሉ። ስለዚህ አንድ ተማሪ ሲመጣ አላማውንና አቅጣጫውን አውቀን ነው የምንቀበል። ዝም ብለን ማስተማር ብቻ አደለም። ወደ አረብ ሀገር የሚሄዱትን ደግሞ ቀጥታ እኛ ራሳችን ፕሮሰስ ጀምረን ቀጣሪዎች ጋር ተገናኝተን ቪዛ አስመጥተን እዛ ሄደው በተሻለ ደመወዝ እንዲቀጠሩ ዋናው እሱን ነው። ጠይቅ የመጣሁት አሰልጥናችሁ ወደ ውጭ እንደምትልኩ ሰምቼን የመጣሁት እንዴት ነው የምትልኩት ያህል ብቁ ሲሆኑ ነው ወደ ውጭ የምትልቁት? ምን አይነት ሰዎች ነው በምን አይነት ነው የሰለጠኑ ሰዎችን ነው የምትልኩት? የሚለውንም አያይዘን፣ አንድ ወደ ውጭ የሚሄድ ሰው ስልጠናው ይለያያል። አገር ውስጥ የሚቀጠር ሰው እና ወደ ውጭ የሚሄድ ሰው ስልጠናው ይለያያል። አሁን ለምሳሌ አንድን ፎን ቁርጥ፣ ቀለም የማትችል ሂና፣ የማትችል አይላይሽ የማትችል ሜካፕ፣ ጥፍር የማትችል ከሆነ ጸጉር ብቻ የምችልን ሰው ወደ ውጭ እንላክ ምን ተቀባይ አናገኝ። ሁሉንም መቻል አለባት። ስለዚህ ዘፎል በሚባል ደረጃ ስፔሻል ክላሱን በደንብ መቻል አለባት። ሰባቱንም ፓኬጅ ሴቶችን የሴቶች ጸጉር አለ የጸጉር ስራ አለ የሹሩባ ስራ፣ ሜካፕ፣ ጥፍር፣ አይላሽ፣ ሚናና ሜሽ፣ ፎንቁርጥ፣ ቀለም፣ ዩይፒ ሹሩባ። እነዚህ ሰባቱ ፓኬጆች በደንብ ችላ ነው ወደ ውጭ የምትሄደው። ስለዚህ አንድ ተማሪኛ ጋር ወደ ውጭ ለመሄድ ሲመዘገብ ይመዘገባል። ስልጠናውን እያካሄደ ያለ እኛ ደግሞ የስራ ሁኔታውን እዛ እንፈልጋለን። ሰዎችን ቀጣሪዎችን ስናገኝ ልጆችን እዚህ ከወጡ በኋላ የተወሰነ እናስቀጥራቸዋለን። የስራ ለምን እናገኝ እናደርጋለን። የስራ ለምን የሌለው ሰው ዝም ብለን ከስልጠና ወጥተን ወደ ውጭም አንለቅም። ምክንያቱም በተሻለ ደግሞ የሚቀጠሩት እዛ ሂደውም እነዛም ሰዎች እኮ የቪዛ የትኬት በጣም በሚሊዮን ከፍለው ነው ብዙዎቻቸው የሚሄዱና ያንን ከፍለው ደግሞ የማይሆን ሰው መላክ የሚለብ በሙያው ብቁ የሆነችዋን ነው የስራ ልምድ ያላት ነው የምንልክ። ልክ የስራ ልምዷን ከጨረሰች በኋላ ፓስፖርቷንና የቪዲዮ ፈተና ለባለቤቱ ቀጣሪ ድርጅቱ ላይ እናሳየን። የቪዲዮ ፈተና ባለቤቷ ፈተናዋን አይታ በቪዲዮ አክሴፕት ካደረገቻት ቀጥታ ፓስፖርት፣ ዲጂታል መታወቂያ እና ሲሲ ይላክላካል። የድርጅቷ ከተላከላት በኋላ ቪዛ ትልካለች። ቀጣሪ ድርጅቷ ቪዛ ከላከች በኋላ እዚህ ያለችዋ ተማሪ ቀጥታ በቪዛዋ መሰረት የውጭ ጉዳይ የአሻራ ምርመራ አለ፣ የፎረንሲክ አሻራ የደም ምርመራ አለ፣ የአይን አሻራ አለ። እነሱ ምርመራዎችን ከጨረሰች በኋላ ውል ይመጣላታል ከውጭ ውል ከመጣላት በኋላ የኢትዮጵያ ስራና ክህሎት ወይም ለመውጭ ጉዳይ ስራ ትስስር ውላቸውን እንዲዋሉ እዚህ ውጭ ጉዳይ ታስገባለች፣ ታዋውላለች። ማስረጃዎችን ከጨረሰች በኋላ ትኬት ይመጣል፣ ትበራለች ማለት ነው። ግዴታዋ የሚሆነው ሁለት ዓመት ነው። አንድ ተማሪ ከዚህ ሄዶ ሁለት ዓመት የወሰደቻ ተሰት የማገልገል ግዴታ አለባት። ያ ሲባል ግን በየሶስት ወሩ የደመወዝ ጭማሪ አለ፣ ኦቨርታይም ይከበርላታል። በሳምንት አንድ ቀን እረፍት አላት። ሙሉ ቀን በቀን የምትሰራው ሊሚትድ ታይም አለ ራሱን የቻለ። ከዛ ታይም ውጭ እሰራለሁ ካለች ኦቨርታይም ይከበራል ማለት ነው። ስለዚህ ኦቨርታይም እንዲከበር በዛ ልክ ውሉን ጨርሰናል የምንልካት። ሁለት ዓመቷን ከጨረሰች በኋላ መቀጠል ከፈለገች ዛ ትቀጥላለች። ሁለት ነው ሁለት ዓመቱ ግድ ነው። ልክ የትኛውም በውጭ ሀገር ያሉ ኢትዮጵያዊ ቀጣሪዎች፣ እኛም ቢያናግሩን ብቁ የሆኑ ልጆችን ልካንላቸው። ልጆችም ተጠቃሚ ይሆናሉ፣ አሰሪዎችም ተጠቃሚ ይሆናሉ ማለት እንፈልጋለን። ወደ ውጭ የመላክ ስራችን አሁንም እንደቀጠለ ነው። ዘንድሮም እንልካለን፣ አምናም ልከናል። በጣም ብዙ ልጆች ተጠቃሚ ሆነዋል። ቀጣይም የሚቀጥል ነው። እንደውም ቀጣይ ወደ አውሮፓ እያሰፋን እያሰፋን እንሄዳለን ብለን ያሰብነው በዚህ ልክ ወደ ውጭ እየላክ ያለ ነው ማለት ነው። በጣም አሪፍ እንግዲህ። ይህንን ቻናል የሚመለከቱት ቀጣሪዎችም ተማሪዎችም ናቸው፣ ሁለቱም ናቸው እያስባለን እና፣ እንዴት ነው አሁን ቀጣሪዎች ውጭ ሀገር የውበት ሳሎን ያላቸው ሰዎች ይህንን ቻናል የሚያወጡ ከሆነ ምን ያህል ብቁ ተማሪዎች እጃችሁ ላይ አለ? እኛ ጋር ብቁ ተማሪዎች በጣም ብዙ ልጆች አሉ። ምክንያቱም በወረፋ ነው እየላክን ያለ ነው። ተቀጥረው የስራ ልምድ ይዘው በጣም ፕሮፌሽን ነው። እዛ ሄደው ለመስራት ብቁ የሆኑ ልጆች እጃችን ላይ ያሉ የትኛው ውጭ ያለ ጸጉር ቤት ላይ ስራ ላይ ተሰማርቶ የሚኖር ሰራተኛ የሚፈልግ በእርግጠኝነት አንድ ኢትዮጵያዊ አረብ ሀገር የምንኖር ኢትዮጵያ እስካሁን እየናት ያለ መነገራችን ላይ አበሾች ጋር ነው የእኛ የዚህ አዲስ አበባ ልጆች ባለሀብቶች ናቸው፣ በጣም ብዙ ብራንቹ ያሏቸው። ስለዚህ እነሱ አሁን በእርግጠኛ እዛ ዱባይ ላይ የዱባያን ዜጋ እንቅጠር ቢሉ በወር ከአምስት መቶ ከስድስት መቶ ሺህ በላይ በኢትዮጵያ ይሻይሏቸውም እና የእኛ ልጆች ደግሞ ከነዛ ቀነስ ባለ ዋጋ የራሳቸውን ልጆች፣ የራሳቸውን ዜጋ፣ የራሳቸውን ወጣት የስራ ድር ቢፈጥሩ ለህሌናም ለስራም ትልቅ ነው ብዬ ነው የማስበው እና እኛን ኮሚኒኬት አድርገው እኛን አግኝተው አንድ ቢያናግሩ በአጭር ጊዜ ውስጥ አንድ ወር ባልሞላ ጊዜ ውስጥ ተወሳቸውን ጨርሰን እንልክላቸዋለን። ስለዚህ ምንም የሚያሳስብ ነገር የለም ማለት ነው። ስለዚህ ፕራክቲስ እየተለማመዱ ያሉ ልጆች የሴቶች የተግባር ክላስ ይሄ ነው። ተማሪዎች እንግዲህ እንደገቡ እንደተመዘገቡ እንደዚህ ነው የሚጀምሩት። መምህር እያሳያቸው መጀመሪያ አሸንጉልት ላይ ነው ስራው የሚጀመረው። አሸንጉልት ላይ በደንብ ከመጣላቸው በኋላ ነው ወደ ሰው ጥቅላላ የሚገቡ ማለት ነው። ይህንን ካለፉ በኋላ ቀጥታ ወደት ነው የምንሄደው? ወደ አጠባ ነው የሚሄዱት። እዚህ ጋር መምህር አለ ያሳያቸዋል። ልክ መምሯ በቃች ስትላቸው ነው ወደዛ የሚሄዱት ማለት ነው። አሁን ደግሞ ማሳያችሁ አጠባ ነው። እሺ እዛ ጋር ጥቅላላ ስናይ ቆይተናል። ከጥቅላላ በኋላ እንግዲህ አጠባ ላይ ነው ቀጥታ የምንመጣው። አጠባም ልክ እንደዚሁ መምሯ ወደ ያሳየቻቸው እንዴት መታጠብ እንዳለበት እያዩ የአጠባ ስራ በጣም ወሳኝ ነው። ምክንያቱም ቆሻሻ በደንብ ካለቀቀ አንደኛ ከስተማር አይረካም። ሲቀጥል ደግሞ ስራውም ማያምር፣ አስተሻሸት በራሱን የቻለ ራሱን የቻለ ስራ አለው፣ እና ዝም ብሎ ማጠብ አይደለም። ራስሽን በራስሽ እንደምታጥቢው ምናምን አይደለም። ስለዚህ ሰው ሲያጥብሽ በደንብ ብርብር አድርጎ ነው የሚታጠበው። አሁን ይህንን አጠባ ከጨረስን በኋላ ወደ የት ነው የምንሄደው? ወደ ለቀማ። ለቀማው አሸንጉልት ላይ ነው የሚሆነው። አሸንጉልት ላይ ለማምረት፣ አሸንጉልት ላይ ለማምረት ምክንያቱም ካውያ የሳት ያለው ካውያ ይዘው ሰው ላይ ቀጥታ መግባት የለባቸው ምክንያቱም አሸንጉልት ላይ በደንብ ልቀማውን ቀጭ ቀጭን በደንብ ካዩ በኋላ ነው ወደ ሰው የሚሄዱት። ስለዚህ አሁን ደግሞ ወዴት እንሄዳለን? ወደዚህ አሸንጉሊት ለቀማ ላይ እንሄዳለን ማለት ነው። ልክ አሸንጉሊት ለቀማ ደግሞ ልክ እንደዚህ ነው የምንሄደው። አሸንጉልት ለቀማው ልክ በዚህ ልክ ነው መሆን ያለበት። ምክንያቱም መምር እያሳያቸው ነው። አሁን እዚህ ጋር መነሻ ዋናው ቤዙ እዚህ ጋር ነው። ምክንያቱም እዚህ ጋር በደንብ ቤዝ ከሌላቸው መሰረት ከሌላቸው ሰው ላይም የማቃጠል ነገር ይመጣል፣ ፀጉር የመቁረጥ ባህሪ ይመጣል፣ ብዙ ነገሮች ይመጣሉ። እዚህ ጋር ግን በደንብ ፐርፌክት ነው እንትን ካሉ ሰው ላይም ችግር አይፈጠርም ማለት ነው። እንደምናየው አያያዙን ሁሉ እያሳየች ነው፣ ሁሉን ነገር እያሳየች ነው። በዚህ ልክ ነው ስራው የምንሰራው። በምን ያህል ጊዜ ብቁ ይሆናሉ? ለምሳሌ ጠቅላላ የጸጉሩን ስራ ነው ወይስ እንደው ከዚህ ካሸጉልት አጠባ ጠቅላላ አንድ ቀን ነው ይሄ አጠባው አጠባውና ለቀማው ደግሞ አንድ ቀን ነው በሶስተኛው አዎ በሶስተኛው ቀን ሰው ላይ ይገባሉ በቃው በሶስተኛው ቀን ሰው ላይ ይገባሉ ከዛ በኋላ ያው የጸጉሩ ራሱን የቻለ ስራ አለ ኦርደር አለው ባለሙያዎች ናቸው የሚያውቁት ወይ ወደ ባላቀው ስለዚህ ኦርደሩን በደንብ ጠብቆ ከዛ በኋላ ጉዞ ይጀምራል ማለት ነው ስለዚህ አሁን ደግሞ ወዴት ነው የምንሄደው ወደ ሰው ላይ ለቀማ ነው የምንሄደው። ከዛ በኋላ ከሸንጉልት ቀጥታ ወደ ሰው ለቀማ ነው የሚወጡት። የሰው ለቀማ ማለት እንግዲህ የተግባር ዋናው ነው፣ ምክንያቱም ሰው ላይ ነው፣ እሳት ይዘው ነው ያሉት። እዚህ ጋር የተተማመሩትን ነገር እዚህ ጋር መምህር እያሳያቸው፣ ልክ እንደዚህ የለቀማ ስራ ይሰራሉ ማለት ነው በደም ብቁ ሲሆን ነው ሰው ላይ በደም ሲባሉ ታሸንጉልት አልፋቹዋል ሲባሉ ነው ወደ ሰው ላይ የሚመጡት እንጂ ዝም ብሎ ሰው ላይ መሰቀል ሌላ ሪስክ ግን ስለሚያመጣ ምክንያቱም የምንሰራው የሰው ልጅ ነው። ካውያ ቆዳ ቢነታ ያቃጥላል። ስለዚህ በዚህ ልክ ፐርፌክት የሆነ ስራ ለመስራት ደረጃ በደረጃ አልፈው ነው ወደዚህ መጣ ያለባቸው። የሚሰራ ሰው በደም ያለበት ቦታ ስለሆነ ብዙ አሁን በጣም ብዙ ሰው ነው ያለ። ተማሪ ቦዝ ነው አናይ በጣም በጥፍርም በሜካፕም በሃይላይሽን በሂና በቦንቁርት ቀለም በሁሉም በእያንዳንዱ ዘርፍ የሚሰራ ሰው ያለበት ተቋም ነው። እና ስለዚህ ልጆቹ ቶሎ እጃቸውን ፈተው በሁለት ወር አጭሩ በሁለት ወር ጊዜ ውስጥ ነው ጨርሰው የሚወጡት። እና ይሄ ደግሞ ሰው የመኖሩ ውጤት ነው። ልክ እንደዚህ አሁን እነዚህ ልጆች አሁን ገና ሳምንት ያልሆናቸው ልጆች ናቸው ግን አያያዛቸው በጣም አሪፍ ናቸው ማለት ነው። እንደሚታየው በጣም አሪፍ አያያዝ ነው ያላቸው። ለብዙ ጊዜ የሰሩ ነው ይመስሉት አይደለም። ለብዙ ጊዜ የሰሩ ነው ይመስሉት። ልክ በዚህ ልክ ነው ስራውን እየሰሩ ነው የሚገኙት። ቀጣይ የምናሳያቸው አሁን ይሄም አፈታቱን እራሱ ይቻላል። ጠቅላላ አፈታት ተጠቅላ ካክስ የገባችን ሰው አንድ ሰው ቀጥታ ተፈቶ ወደ ስራው ሲዘጋጅ፣ አሁን እቺ ምንድነው የምትሰራ? ምንድነው የምትሰሪያት? ወደ ውስጥ ነው የምትሰራያት። ወደ ውስጥ ነው ደረጃች፣ ገና ኦኬ። ስለዚህ አሁን እቺ ልጅ ወደ ውስጥ ነው ያለችው። ደረጃ አለው? አዎ፣ ደረጃ ደረጃቸውን አልፎ አይሄዱም። በኦርደር ነው ስራውን የሚሰሩት። አሁን እቺ ልጅ ራሷ ራሱን የቻለ አፈታታ አለው። እቺም ልጅ አሁን ገና አዲስ ልጅ ነች። በዚህ ልክ ነው እንደዚህ እየሰራች ያለች። በጣም ጎበዞች ናቸው። ከስተመሮቻችን ታጥበው ልክ እንደዛ ካክስ ነው የሚገቡት። ካክስ ውስጥ ገብተው ትሪት እያረጓቸው ይቆያሉ። አቃጠላቸው ወይ ያዛቸው ወይ ሽቦን ቀንስላቸው እያሉ ልክ እንደዛ ያቆያቸዋል ማለት ነው። ልክ ሲደርቁ ልክ እንደዚህ አውጥተው የሚፈልጉትን ስራ ይሰሯቸዋል። በደረጃቸው ነው የሚሰሯቸው። አንድ ተማሪ ወደ ውስጥ ከሆነች ወደ ውስጥ ነው ያሰው መሰራት ያለበት። ፔስትራ ላይ ከሆነች ወደ ፔስትራ ነው። ፔስትራ ስትሬት ከሆነ ፔስትራ ስትሬት ነው። ልክ በደረጃቸው፣ ልክ ከስተመሮችን አስተናግደው አስደስተው ነው የሚልኳቸው። እኛ ጋር የመጣ የሚሰራ ከስተመር ተቀይሞም ተቃጥሎም ምናምን የሚሄድ የለም። ሁሉም በትሪት ነው። ምክንያቱም ተማሪ እንኳን የሆነ ችግር ቢኖር መምህር ያስተካክለውና አምሮባቸው ነው የሚሄዱ እንጂ አንድም ተከፍቶ የሚሄድ ከስተመር የለንም። ለዛ ነው ከስተመሮቻችን የበዙ ማለት ነው። ቀጣይ የምንገባ ወደ ሂና ክፍል ወደ ሹሩባ ነው የምንገባው። የሂናና የሹሩባን ክፍል ደግሞ አስጎብኛቸዋለሁ። ሂና ክፍል ነው ሂናና ሜሽ የሚሰራበት ክፍል ነው እና ሹሩባ እንግዲህ የሂና ተማሪዎች ደግሞ ሲጀምሩ ወረቀት ላይ ነው ልክ እንደዚህ የሚጀምሩት። ወረቀት ላይ በደንብ ሲጀምሩ መምሯ ስታሳያቸው ትቆያለች፣ ሁለት ቀን ሶስት ቀን መምሯ ወረቀት ላይ በደንብ ዲዛይኖችን ታሳያለች። ይህን ካሳያ፣ አሁን እነዚህ ጀማሪዎች ናቸው። ገና ወረቀት ላይ ነው የሚለማመዱት። ወረቀት ላይ ከተለማመዱ በኋላ ቀጥታ ስልክ ላይም ዲዛይን ያሉ ወረቀት ላይም ያሉ ዲዛይኖችን ብቻ ኮፒ ማድረግ ነው። የድሮይንግ ስራ ነው በነገራችን ላይ ስራ። ልክ ይህንን ከተለማመዱ በኋላ ልክ እንደዚህ ደግሞ ወደ ሰው ይመጣሉ ማለት ነው። ወደ ሰው ይመጣሉ ማለት ነው። አሁን እዚህ ጋር ልጅቷ የመረጠችውን ዲዛይን ወይም ደግሞ ስታይል ስልክ ላይ አሳይታት ይመስለኛል። ው ስልኩ ራሱ ይታያል። ስልኩ አውጣት አሳይታለች። ያንን ዲዛይን ቀጥታ ይች ልጅ ኮፒ የማድረግ ስራ ትሰራለች ማለት ነው። እና የሚገርምሽ ነገር ይህም በአጭር ጊዜ ነው የሚያልቀው። በጣም በትንሽ ጊዜ ባንዱር ጊዜ ውስጥ የሚያልቅበት ሁኔታ አለ አንዳንዴ። እና ብዙም አያስቸግርም ስለዚህ በደንብ ክትትሉ ካላቸው እና የተለያዩ አሁን ደግሞ ሶሻል ሚዲያው ምቹ ነውና ቤታቸውን ቁጭ ብሎ ሶሻል ሚዲያ በደንብ ያያሉ። በዛ ልክ ስራውን ለመስራት በጣም ማሳለጽ ይችላሉ፣ ማለት ነው። የሚጠቀሙበት ማቴሪያል ኦሪጂናል ነው። ምክንያቱም ኦሪጂናል ካልሆነ ልጆችን ሊያቃጥላቸው ይችላል፣ አለርጂ ሊፈጥርባቸው ይችላል። ስለዚህ ኦሪጂናል መቀመሚያ ማቴሪያሉን የሚጠቀሙትም በኦሪጂናል መልኩ ነው እየተጠቀሙ ያሉ። ምክንያቱም የምንሰራው ሰው እስከሆነ ድረስ መጀመሪያ የሰው ጤንነት ነው የሚቀድመው። ጥንቃቄ ስለሚያስፈልግ ጥንቃቄው እንዳለው ነው። ተዘጋጅቶ የቆየ ይሄና ራሱ አይደረግም ወደው፣ ፍሬሽ ተዘጋጅቶ ወደው ነው ይሄ ስራ የሚሰራው አሁን፣ ስለዚህ አሁን እቺ ልጅ የቱረፋ ስራ ነው የሰራች ያለች በደንብ ጎበዝ ናት። አሁን በነገራችን ላይ አሁን ሰው ላይ ያለች ያለ የቆየች ናት ጎበዝ ናት። እነሱ አዲስ ናቸው። ልክ እንደዚህ በኦርደር ነው ስራውን እየሰሩት የሚሄዱ ማለት ነው። አይ ወረቀት ላይ የሚሰሩት ያሉት ጎበዝ ናት። ወረቀት ላይ በቃ እዚህ ጋር፣ አዎ እዚህ ጋር ከመጣላቸው እዛ ጋር የሚመጣላቸዋል። ዋናው ትልቁ ነገር ኮሱ ነው። ምክንያቱም እዚህ ጋር ሲመጣላቸው ነው ዋናው ትልቁ ነገር ኦኬ። ይሄንን ካልመጣላቸው ወደ ሰው ላይ መሸጋገር አይችሉም። ምክንያቱም እዚህ ጋር ካልመጣላቸው ማን ሰው ጋር ማይመጣላቸውም። ስለዚህ አሁን እቺ ወረቀትን አልፋ ብዙ ነገር አልፋ ነው ሰው ላይ የመጣችው። አዎ የሰው ላይ የመጣችው፣ ልክ እንደዚህ ዲዛይኑን እያየች ኮፒ ታረጋለች ማለት ነው። ሂናውን ሰባት ሺ ብር ነው ሂናና ሜሽ ሰባት ሺ ብር ነው ክፍያው፣ ጠቅላላ ሂና ሜሽ። ሂና ሲባል የእጅማሉ የግርማሉ የተለያዩ ዲዛይኖች አሉ። የእጅማሉ የግርማሉ የቅንድ ሜሽንም አብሮ ጨምሮ ሰባት ሺ ብር ነው የሚያስከፍለው። ሜሽና ሰባት ሺ ብር ነው። እስከሚጨርሱ ስ እስከሚጨርስ ነው ያንን ስልጠና የሚወስዱት ማለት ነው። ስለዚህ የሚጨምሩት ገንዘብም የለም። ማቴሪያል የማይገዙ በኛ በራሳችን ማቴሪያል ነው፣ ተቋሙ ነው ማቴሪያል የሚያቀርብላቸው እነሱ ብቻ መጥተው ወደ ስራ መሰማራት ነው። በፕሮግራም ነው የሚሰሩት። ቀንቀናለው እያንዳንዱ ስራ ቀንቀና አለው። በዚያ ቀን መሰረት ነው ስራ እየሰሩ የሚገኙ ማለት ነው። ጠቅላላን አላየንም መሰለኝ። ቅድም አይደለ ቅድም ከታጠበ በኋላ መጠቅለል አለበት። ጫፍ በደንብ ገብቶ ተጠቅሎ ነው ካክስ ውስጥ የሚገቡት። ስለዚህ አሁን ደግሞ ጠቅላላ ስራችን ይሄን ይመስላል። ጫፍ በደንብ ማስገባት መጫል አለባት። በደንብ ጎበዝ ነች። ጫፍ አስገብታ ነው የሚሰራው። ጠቅላላ የራሱ ይቻላል። ምክንያቱም ጫፍ ካልገባለች ስራው አያምርም። በቃ ደረቃውም በደንብ አይደርቅም። ጠቅላላም ራሱ ብዙ ብዙ ራሱን የቻለ አይነቶች አሉ። ዝብረቅ የሚባል ጠቅላላ አለ። በትልቁ አለ፣ በትንሹ አለ። ሰውዬው የሚሰራውን ስራ ከተናገረ በኋላ ለዛ የሚሆን ጉድ ነው የሚገባለት። እና ስለዚህ በዚያ ልክ ኦርደር አለው በኦርደሩ መሰረት ነው

ቤት ወደ ቁጭ የሚል ከሆነ ስልጠናውን ነው የሚረሳው እንጂ ሌላ ምንም ተጠቅሞ የለም። ቀጥታ ስልጠናውን ከጨረሰ በኋላ አንድ ቀንም ሳይሆን ቀጥታ ወደ ስራ መግባት እንችላለበት። እዛ ልክ ነው ስራ እየሰራ ነው የሚገኘው። እሺ አሁን እንደምታዩ ደግሞ የወንዶች የተግባር ክላስ ነው ወንዶች ጸጉር የሚለማመዱበት። ስለዚህ የወንዶች ጸጉር ደግሞ ልክ በዚህ ልክ ነው ለመመዱ የሚለማመዱ፣ እነሱንም ልክ እንደዚህ መምህር እያሳያቸው ነው ስራ የሚሰራው የተለያዩ ከስተመሮች ይመጣሉ። በፍሸናቀን ከሆነ ለምሳሌ በፍሸናቀን ቀን ከሆነ ልክ እንደዛ የተደረደሩ በጣም ብዙ አይነት ሜሽ የሚባሉ የተለያዩ ሎላን ቅባቶች ቅባቶች አሉ፣ ጄሎች አሉ፣ በጣም ብዙ አይነት ቅባቶች አሉ። እዛ ኦርደር የተደረደሩ ልክ በዛ ልክ ነው ስልጠናውን የምንሰጠው ማለት ነው በፍሸናቀን አሁን እነዛ ማቴሪያሎች በሙሉ ወርደው የሚፈሸን ሰው ሲኖር ልክ የፈሸና ስራውንም ይማራሉ ማለት ነው። ግን የመጀመሪያው ስራ ግን ቁርጥ ነው። ምክንያቱም አንድ ሰው የቁርጥ ስታይሉን በደንብ ካልቻለ ሌላውን ስራ መስራት አይችልም። የዘንዶች ደግሞ ስራ ጥበብ የሚፈልግ ነው። ውበቱ ላይ መስራት በነገራችን ላይ ቀላል ይመስላል እንጂ ትንሽ ከበድ ወደ ተግባሩ ትንሽ ከበድ ነው። ይሄ በጣም ጥበብ የሚፈልግ ስራ ነው። ተማሪዎች እዚህ ጋም እንዳያየሽው የሚሰራ ሰው በደንብ ስላለ ቶሎ ልጆች እጃቸውን ፈተው ወደ ቅጥር የሚሄዱበት ቀን በጣም ቅርብ ነው የሚሆነው። እዚህ ጋር የሚገርምሽ በአንድ ወር ነው የሚጨርሱት። የሴቶችን በአንድ ወር ጊዜ ውስጥ ነው የሚጨርሱት። በአንድ ወር ጨርሶ ወደ ስራ ይሄዳሉ ማለት ነው። ስለዚሁ ሁሉም ቦታ መምህር አለ። ራሱን የቻለ መምህር አለ። ስፔሻል ክላስ ስንገባ ታይዋለሽ። ራሱን የቻለ መምህር ነው ያሉት በእያንዳንዱ ዘርፍ በጣም ልምድ ያላቸው፣ የረጅም ዓመት ልምድ ያላቸው፣ በጣም ፕሮፌሽን በሚባል ደረጃ የማስተማር ልምድ ያላቸው ያሉት። በዚህ መልኩ ነው ስራ እየሰራን የምንገኘው ማለት ነው። አንዱ እየተማማሩ ነው የሚሰሩት አንዱ ከአንዱ እየተለያዩ መምህርም እያስተማራቸው የተለያዩ የፒክቸር ገዛዎች አሉ ሶሻል ሚዲያ ላይም በደንብ ያሉ። ስለዚህ እነዛ ያዩዋቸውን ነገሮች ደግሞ እዚህ ጋር ተግባራዊ እያደረጉ እያንዳንዱ ስታይል፣ እያንዳንዱ የፀጉር አይነት ቁርጥ፣ የፍሸና አይነት እዚህ ቤት አይተው ጎበዝ ሁነው ፐርፌክት ሆነው ሰርተፌታቸውን ይዘው ሲኦሲ ተመዝነው ነው ወደ ስራ የሚሄዱት ማለት ነው። ስለዚህ ብቃታቸው እዚህ ሳይለካ ወደ ስራ ብናስቀጥራቸው ብዙ ውሃ ያነሳ። ስለዚህ በደንብ እዚህ ጋር ብቃታቸው ታይቶ ማን ከማን ይሻላል የሚለውን ነው የሚወጡት። እና ልክ የተመዘገቡበት ቀን ለምሳሌ አንድ ወር ተማሪ አንድ ወር ነው መማራው ብሎ ከገባ በአንድ ወር ላይ ጨርስም ይችላል። ከአንድ ወር በፊትም ሊጨርስ ይችላል። እኛ ጉዳያችን ችሎታው ይዟል ወይ ነው እንጂ ጊዜው አይደለም። አንድ ወር ሆኖትም ካልጨረሰ ሊጨምር ይችላል። ይችላል ግን ቀን ሊጨምር ይችላል ጀስት ግን አንድ ወር ሳይሞላው ደግሞ በግማሽ በጣም ጎበዝ ከሆነ እዚህ እንዲቀመጥ አንፈልግም። ምን ያህል ብቁ ሲሆን ነው ሰርተፊኬት እንድትሰጡት? በቃ ብቁ ሲሆን፣ በቃ አንድ ሰው ያ ተማሪ የትኛውን ቦታ ላይ ተቀጥሮ መስራት እንደሚችል ስናቅ ግንያም የውበት መሰልጠኛ ተቋም ከሌሎቹ በምን በብዙ ነገር ይለያል። አንደኛ የሚሰራ ሰው በደንብ ያለበት ተቋም ነው። ሲቀጥል በጣም ዲስካውንት በሆነ አዲስ አበባ ላይ በማይታይ እና አለ ተብሎ በማይገመት ዋጋ ነው ስልጠና እየሰጠ ነው የሚገኙ። ሶስተኛ ደግሞ የሚሰራ ሰው በደንብ ያለበት በአጭር ጊዜ ይጨርሳሉ። ዋናው ሰማንያ ፐርሰንት ተግባር ስለሆነ ሰማንያ ፐርሰንት ተግባርን ስናስታሰለጥኝ የሚሰራ ሰው ከሌለ ሞዴል ከሌለ ከየት ታማጭዋለሽ? ምንም ታማጫለሽ። ስለዚህ ይህንንም ውድ ሙያ ለማሰልጠን የሚሰራ ሰው መኖር አለበት። ከስተማሪዎቻችን አሉ እንደምታያቸው ተማሪው ቢዚ ነው። የሚጎዝን ተማሪ የለም። በአጭር ጊዜ በተያያዘለት ጊዜ ሰልጥነው ለመሄድ ይሄ ራሱ ከሌላው ለየት ያደርጋል። ሌላው ደግሞ ክፍያ በሁለቴ ክፍያ ነው የምናስከፍ። በሁለቴ ክፍያ ማለት የሚከፍሉት ፓኬጅ ገንዘብ መጠን ይኖራል። ያንም ፓኬጅ በሁለቴ ክፍያ እናደርግላቸዋለን። ሌላው ደግሞ አራተኛውና ዋናው ነገር ደግሞ ሰዓት የስልጠና ሰዓት ከሰኞ እስከ አርብ የማታ አለ፣ የጧት አለ፣ ወይ ከሰዓት አለ፣ ሙሉ ቀን አለ። እንዲሁም ደግሞ ይሄ ካልተመቸው ደግሞ ያሰልጣኝ ዊኬንድ አለ፣ እሁድና ቅዳሜ አለ። ስለዚህ ወይ እሁድና ቅዳሜ ትማሪያለች፣ ወይ የማታ ትማሪያለች፣ ወይ ግማሽ ቀን፣ ወይ ከሰዓት፣ ወይ ሙሉ ቀን ወይ ደግሞ እነዚህ የተለያዩ በመንግስት ስራ ላይ ያሉትን ደግሞ ክፍተት ባላቸው ሰዓት በማንኛውም ሰዓት መጥተው እንዲሰሩ የማድረግ ስራ ተመቻችተው እየጠበቃቸው ስለሆነ ይህም ደግሞ አንዱ ትልቁ ነገር ነው። እና እኛ ጋር ብዙ ልዩ ነገሮች ናቸው ያሉ። አሪፍ ነው በጣም አሁን የወንዶችን ሰልጥነው ሲጨርሱ ለመሰልጠን ለመሰልጠን ስፔሻል ክላሱን 11200 ብር ነው። ኖርማል ክላሱ ግን 7000 ብር ነው። ጠቅላላ ክፍሉ ስፔሻል ክላስ ማለት ሙሉ ቅድም እዛ ጋር ያሳዩሽ ኮስሞዎች፣ የፍሸና ስራ፣ የፊት ስክራፕ አለ፣ ስቲም አለ፣ ጄል አለ፣ ፐርም አለ፣ ሻምፖ አለ፣ ኮንዲሽነር አለ፣ አጠባ ስራዎች አሉ። አንድ ወንድ ሰማ ማሞሸር ድረስ ወይ ደግሞ ሙሉ ፍሸና ስራ ማለት ፍሸና ድረስ ያ ከሆነ ስፔሻል ክላስ ይሆናል። ኖርማል ክላሱ ደግሞ ስታይሎችን መቁረጥ ብቻ ማስተማር ነው ስታይሎችን መቁረጥ ብቻ ማስተማር ከሆነ እሱ ሰባት ሺህ እሱ ነው። የወንዶች ይሄን ይመስላል። እንግዲህ ወደ ቀጣይ ስሄድ፣ ያው ፔስትራ የገቡ ልጆች ናቸው ደግሞ እነዚህ። እዚህ ጋር ደግሞ ፔስትራ የገቡ ልጆች ለብቻቸው ነው። እነዚህ አሁን ኦልሬዲ ጨርሰዋል ማለት ይቻላል። የተወሰነ ስራ ነው የሚቀራቸው እነዚያውም ፔስትራ ገብተዋል ኦሬዲ ጨርሷል፣ ተካውያ አልፈው ይሄ የመጨረሻ ክፍል ነው የሚሆነው። ኦኬ አዎ፣ የመጀመሪያ ቅድም ኦርደሮችን አይተጃቸዋል አሻንጉሊት ላይም ከዛ ለቀማ ነው፣ ከዛ ጣባ ነው፣ ከዛ ወደ ውስጥ ነው፣ ከዛ የካውያ በዛም ብዙ ደረጃዎች አሉ። እነዛን አልፈው ሲመጡ እዚህ የፔስትራ ስራዎችን ይሰራሉ ማለት ነው። የፔስትራ ስራዎችን ከሰሩ በኋላ ደግሞ ወደ ሌሎች ፈተና ተፈትነው ሁሉንም ደረጃ መምሮች ፈትነዋቸው አቸው ብቁናቸው ሲባል ተጣ ለእነሱም ሰርተፍኬት ተዘጋጅቶ ወደ ቅጥር እንላካቸዋለን ማለት ነው። ቅጥር የማግኘት ቻንሳቸው ምን ያህል ነው? አንድ ተማሪ ስንቀበል ሲጀመር የቅጥር ቦታ ታንሚዝ አንቀበል። የቅጥር ቦታ ተይዞለት ነው ያ ተማሪ። ስለዚህ እንዳይጉላላ ጨርሶ፣ ቅድም እንዳልኩ ጨርሶ ተቀመጠ ማለት ሙያውና የሚረሳው እንጂ ሌላ ጥቅም የለውም። ስለዚህ እንዳይረሳ የግድ ቀጥታ ከስልጠና ወደ ስራ ነው መሄድ ያለበት። ስለዚህ በዛ ልክ ነው እየሰራን የምንገኘው። አሁን ደግሞ ወደ ስፔሻል ክላስ እንገባለን ማለት ነው። የሴቶች ስፔሻል ክላስ እሺ የሴቶች ስፔሻል ክላስ እንግዲህ የጥፍር ስራ ነው፣ አሁን እየሰሩ የእግር ስራ። የጥፍር ስራ ማለት የእግር ስራ ነው እየሰሩ ያሉ ስራ። እስኪ ተማሪዎች ራሳቸውን ጠይቀናቸው ምን እንደሚሰሩ ይንገሩን። ምንድን ነው የምትሰሪያቸው አሁን? ፔዲኪር። ፔዲኪር ነው የምትሰሪያቸው። ፔዲኪር እግሯ ገና እየተወረሸ ገና እየተጸዳ ነው፣ የአጠባ ስራ አሁን። ይሄ እንደዚህ ከሆነ ቀጣይ ቀጣይ ምንድን ነው የምታረጊያት? ጥፍር ይሄ ይሞረድና፣ ጥፍር ይሞላል። ልክ እንደ እጅ ማለት ነው በጄል ተሞልቶ ከዛ በኋላ እስክራፕ ምናምን ሳይደረግም እግራቸው ገና እስክራፕ ይሰራሉ እግራቸው ኦኬ። ስለዚህ አሁን እሷ እንግዲህ እየጀመረች ነው መሰለኝ ገና፣ ያቺኛዋ ልጅ ግን እየጨረሰች ይመስለኛል። አሪፍ ነው። አሁን ያቺ ሞልታ ጨርሳ ኦልሬዲ ሙረዳ ላይ ነች። ስለዚህ አሁን ያቺ አሁን አንቺ እስክራፕ ጨርሰሻል፣ እስክራፕ አርገሻል፣ ገና ነሽ፣ ጨርሰሻል። ስለዚህ እስክራፕ ተደርጋ ታጥባ ጄል ተሞልቶ ሙረዳ ላይ ነው ያለችው፣ የማሰራከል ስራ ላይ ያለችው ። አሁን ይሄ የእግር ዲዛይኑ ተሰርቶም ብሎ አንድ ሰው እጁንም ጥፍሩንም እግሩንም ሜካፑን ጥፍሩን ተሰርቶ አምሮበት ይሄዳል ማለት ነው። አሁን ደግሞ ወደ ሜካፕ ነው የምናልፈው። አልፈው፣ ኦኬ። የሜካፕ ስራ ያው፣ እዚህ ጋር ደግሞ ሜካፕ እየሰሩ ነው፣ እየሰራቸው። አሁን ይሄ ምንድነው የሚባለው? የምሳ የምናምን የምትሉት ነገር አለ። ምንድነው የሚባለው? አሁን ይሄ አሁን እየሰራ ያለው የሙሽራ ሜካፕ ነው። የሙሽራ ሜካፕ ነው ገና እየጀመርሽ ነው። ገና ናት። አሁን ፋውንዴሽን ላይ ነ ፋውንዴሽን ላይ ነ ያው ይሄ ምንድን ነው የሚባለው አይኗንም ምናምን ሰርተሻል፣ ቅንድብና ሰርተሻል። አሁን የፉል ሜካፑ ብቻ ነው የቀረ ማለት ነው። ስንት ጊዜሽ ነው አሁን ከጀመርሽ አንቺ? እኔ ገና ሁለት ሳምንት። ሁለት ሳምንትሽ? በሁለት ሳምንትሽ እንደዚህ መስራት በጣም የሚገርም ነው። ሰዓት ለመናገር ከሆነ ያህል ፋውንዴሽኑ ኦሪጂናል ነው። ለምን ፊታችን ላይ ፊታችን ሰንሴቭ ስለሆነ፣ ወይ ኤክስፐርት ያደረገ ወይ ደግሞ ኦሪጂናል ያልሆነ ነገር ከሆነ ፊታችን ዳሜጅ ነው የሚያደርገው። እና ምን ያህል እርግጠኛ ናቸው፣ እያንዳንዱ ሰው ላይ የምናስነካው ማቴሪያል፣ እያንዳንዱ ማቴሪያል ጤናማ መሆን አለበት ብለን እናምናለን። ምክንያቱም ኤክስፓርዴቱ ታይቶ እኛ ራሳችን ነን ገዝተን የምናመጣው። በዛ ልክ ነው እየሰራን ያለ ነው እንጂ ዝም ብሎ በኬርለስ ሰው ፊት ላይ ዝም ብለሽ የምታስቀምጨው አደለም። ስለዚህ በዛ ልክ ኦሪጂናል የሆኑ እቃዎችን ኦሪጂናል የሜካፕ ብቻ አይደለም እያንዳንዱ ከሰው ጋር ንክኪ ያለው ናቸው ናቸው እና የጥፍር ማቴሪያሎችም፣ የሜካፕም፣ የአይላይሽም እነዚህ ለምሳሌ ግሎዎችን ስንገዛ፣ የተለያዩ ሂናዎችንም ስንገዛ እያንዳንዱ ነገሮች በቃ እርግጠኛ ሆነን ነው እንጂ ሰው ላይ ዝም ብለን አይደለም። ኦርጅናል እቃዎችን በተሻለ ዋጋ ነው ገዝተን የምናመጣው። ምክንያቱም እዚህም ሰው ነው የሚሰሩት፣ እዛ ስራ ቦታ ላይም ሰው ነው የሚሰሩት። ስለዚህ በዚህ ልክ ጥሩ ስራ ለመስራት እየሞከርን ነው ማለት ነው። በጣም አሪፍ። እሺ፣ ሌላውን ስራ ሳይሰሩ ካልፈለጉ መማር የጸጉሩን፣ ምናምን፣ የሜካፑን ብቻ ለመማር ምን ያህል ይችላሉ? ለምሳሌ ሰባት ፓኬጅ ነው ያለው በሴቶች ዘር። አሁን የሜካፕ ስምንት ሺህ ብር ነው። ማቴሪያል ከኛ ነው፣ እነሱ ምንም የሚያመጡት ማቴሪያል የለም። ስለዚህ አንድ ተማሪ ሲመጣ ሜካፕ እና ጥፍር ከፈለገ ሜካፕ እና ጥፍር፣ ሹሩባንም ጨምራለሁ ሹሩባን ይጨምራል። ፀጉርን ከጨመረ ፀጉርን ይጨምራል። ሙሉ ፓኬጁን ሰባቱንም ፓኬጅ ነው ካለ ደግሞ ፀጉር፣ ሜካፕ፣ ጥፍር፣ አይላይሽ፣ ሂናናሚሽ፣ ፎንቁርጥ፣ ቀለም ይ ሹሩባ፣ ሰባቱንም ፓኬጅ ሙሉ ስፔሻል ክላሱን ተምሮ መሄድ ይችላል። የነጣጥሎ መማር ይችላል ልክ እንደ አቅሙ ማለት ነው። ሰው እንደ አቅሙ ነው መማር ያለበት በዚህ ሰዓት እና አቅሙን ባማከረ ተምሮ ቀጥታ ወደ ስራ የምናስገባበት ቀን ቅርብ ነው ማለት ነው። የሜካፕ ስምንት የጥፍርስ ስምንት ሺህ ብር ነው እሱ። ስምንት ሺህ ብር ነው እሱ አንድ ላይ በቃ የእጅም የእግርም ሁሉም አጠቃላይ ስምንት ሺህ ብር ነው። የሚለያይ ነገር የለው። እሺ። ግን ለመማር የሚፈልጉ ሰዎች እንዲሁም ደግሞ ውጭ ሀገር የውበት ሳሎን ያላቸው ሰዎች እናንተን በምድ ነው ኮንዳክት ሊያደርጓቸው የሚችሉት። ይሄን አገልግሎት ማግኘት የሚፈልጉ ውጭ ሀገር የተለያዩ ድርጅቶች፣ የተወገድ ያላቸው ሰራተኛ የሚፈልጉ እንዲሁም ደግሞ መማር የሚፈልጉ ልጆች እኛን ማግኘት የሚችሉ አዲስ አበባ ነው የሚገኘው። አዲስ አበባ ፈረንሳይ ጉራራ ብረት ግንቢ ንግድ ባንክ ያለበት ህንፃ ሶስተኛ ነው የምንገኙ። ውድ የሆነ ሙያ ተምራችሁ ራሳችሁንና ቤተሰቦቻችሁን አገራችሁን በደላት ተጠቃሚ